በልደተቱ ማግስት ብሩክ እና ሀይሚ ዛሬ ማለት ነው እና በልደቱ ማግስት ብሩክ ሚሪንዳ እየጠጣ ማለት ነው እና በሀይሚ ቲክቶክ ነው የተለጠፈ ማለት ነው እና ያው ኦልሬዲ ስለ ትናንት ያው ከሰው ጋር ምናምን ስለሆነ ያለ ብዙ ሰዓት የማውረት አድቫንቴጁን አላገኙም። ለምስጋናው ምናምን ትናንት ብሩክ በሼም ነበረ። እንዴት እንዳፈረ ማለት አይታችሁታል ማለት ቪዲዮውን ኦልሬዲ የእነሱን ቪዲዮ በጣም አፍሮ ከምላችሁ በላይ ማለት ነው እና ያው ዛሬ ሀይሚም ሀይሚም ስላለች እሱም ስላለ ጀስት ያለውን ነገር ያወራሉ፣ ስለለቱ ምናምን በቃ ሙድ ምናምን ይዛሉ፣ ቪዲዮ ምናምን ይታያያሉ ማለት ነው እና ግን ብሩክ እና ሀይሚ ብሩክ እንደ ሀይሚን ለማናደድ በቃ ለማብሸቅ የማታደርገው ጥረት የለም። በቃ አይ ሚን ለማብሸቅ የማታደርገው ጥረት የለም። በቃ እንትን እንድትናደድልህ ምናምን ደስ ይልካላ። በቃ ደስ ይልካል። በቃ ደስ ይልካል። በቃ እሷ ብስጭት ስትል አንተ ደስ ይልካል። እና በቃ ያን አዳተር በዘፈን ቪዲዮ የተሰራው ስትል ማለት ነው እና ግን እንትን ይላል ኦረዲ በቃ በሽቅሽቅሽቅ ምናምን እያደረጋት ነበረ። እና ኦረዲ ያው በልደታችሁ ማግስትም እራሱ እመረብሎባችኋል ማለት ነው ሁለተኛ ልደት የምታከብሩ ድጋሚ ልደት ራሱ ያለን የመሰለኝ ማለት ነው። እና በጣም ደስ የሚል ነው ኦረዲ ማለት እና የትናንቱ የልደቱን አመሰግናታል ምናምን ታውቃላችሁ። ብቻውን ሲሆን ብሩክ ከፍታ ነው የሚለው ማለት በሰው ህስብ አንገቱን እንኳን ለካሜራ ቀና እንኳን በግድ ነው አርጌት እየተባለ ያደረገው ማለት ነው እና እንደዚህ ደግሞ አትፈር ብሩኬ፣ እንዲ አትፈር። ማፈር ለማንም አልጠቀምም፣ ቢኮስ ከፍረት ምንም ነገር አይገኝም። ወይ ካፈር አይሚቱ ወሰድብ ካልተች ማለት ነው እና አትፈር ማለት ነው እና ግን ደስ ይላል በቃ የሆነ በልደታችሁ ማግስት ምናምን ስታወሩ ያለውን ነገር ምናምን ደስ ይላል፣ አብሶ ስላለው ነገር ምናምን፣ እሷ ስላደረገችው ነገር እንደዚህ ኳስ ደንግጠሽ እንደዚህ ያለውን ነገር ምናምን ያወራሉና በጣም አሪፍ ነገር ነው እና ደስ ይላል ማለት ነው። የሆነ ጫጉላ ቤት ምናምን ብዙ ጊዜ ሙሽሮች ምናምን በማግስቱ ምናምን ጫጉላቸውን እንትን ሲሉ ምናምን ደስ የሚል ነገር ነበርና ብሩክም በልደቱ ማግስት ሀይሚ ጠርታው ሜሪንዳ ልጅነቱን እያስታወሰች ሜሪንዳ እየጋበዘችው ብሩኬ በጣም በልደትክ፣ የተነሳ ከመደንገጥክ የተነሳ ደም አንሶ ካልብላ ደም መተኪያ ሚሪ እንዳይሰጠችው ነው ማለት ነው። እና ይህ በሻሸቃሉ ማለት ነው።